ወዳጃችን ሀገር አሜሪካ ካሊፎርኒያ ግዛት ውስጥ የምትገኝ ኮልማ የተባለች ከተማ ናት። በሕይወት ውለን እያደርን እንኑርብሽ ካሏት ይልቅ ጉድጓድ ምሰን አፈርሽን ለብሰን ተንተርሰን እስከ ወዲያኛው እና አንቀላፋ ብሽ ላሏት በሚሊየን የሚቆጠሩ ሰዎች እሺታዋን የቸረችው ጸጥረጭ ያለችው ከተማ ኮልማ፣ በሕይወት ካሉት ነዋሪዎቿ ቁጥር በበርካታ እጥፍ የላቁ ሟቾችን መቀበሪያ ሰጥታ የያዘች ከተማ ናት። 1700 በሕይወት ያሉ ነዋሪዎች የሚኖሩባት ኮልማ 1.5 ሚሊየን የሚሆኑ ሙታኖች መቀበሪያቸው ያደረጓት ከተማ መሆኗ ከሌሎች ከተሞች በተለየ መልኩ እውቅናን እንድታገኝ ያስችሏታል። አብዛኞቹ የኮልማ ተቀባሪዎች ታዲያ እዛው ኮልማ ውስጥ ኖረው ያለፉ አይደሉም። ይልቁንም ከከተማዋ በቅርብ ርቀት ላይ በሚገኘው ሳን ፍራንሲስኮ የተባለ ከተማ ተፍ ተፍ እያሉ እንደ አቅሚቲ ኑሮን ሲገፉ ቆይተው በህይወት የኖሩበትን ከተማ ሞተው ሊያርፉበት እንዳይችሉ ኪሳቸው ሳስቶ አልፈቅድ ያላቸው በርካቶች ናቸው። ለሙታን ማረፊያ አብዝታችሁ ክፈሉኝ ወደማትለው ኮልማ እያቀኑ ተቀብረው የሚኖሩት ኮልማ ውስጥ በህይወት የሚኖሩትም ቢሆኑ ታዲያ የሳን ፍራንሲስኮ ከተማ ኑሮ አልቀመስ ያላቸው ናቸው። እንደ ፈረንጆቹ አቆጣጠር በ1900 ዓ.ም ተመረት ወርቅ ፍለጋ ብለው ከያቅጣጫው በርካታ የወርቅ ማዕድን አውጪዎች፣ ነጋዴዎችና ስደተኞች መጉረፋቸውን ተከትሎ ይዘውት በመጡት በሽታ ሳቢያ የሟቾች ቁጥር ክፉኛ አሻቀበና ሳን ፍራንሲስኮ በሙታን ተጨናነቀች። በከተማው ያሉ 27 የቀብር ስፍራዎች ከአፍ እስከ ገደፋቸው ጢም ብለው ሞሉ። ይህን ጊዜ ነበር አንድም ለጤና ስጋት ይሆናሉ፣ በሌላ በኩል ደግሞ ሊለማ የሚችል ሰፊ መሬት ነው የያዙት በሚል ምክንያት እነዚህ ትላልቅ የቀብር ራዎች ስፍራዎች ሳን ፍራንሲስኮን እንዲለቁ በከተማዋ ሹማምንት የተወሰነባቸው። ይህ የሆነው እንግዲህ በ1902 ዓ.ም ነው። ውሳኔው እንዲህ በቀላሉ የሚተገበር ሳይሆን ቀረና ጥቂት አስርተ ዓመታትንም ፈጀ። ከ1942 ዓ.ም አንስቶም በሳን ፍራንሲስኮ ተጨማሪ ሟቾችን የማያስተናግዱ ቢሆኑም፣ ሁለት የቀብር ስፍራዎች ብቻ ቀርተው ሌሎቹ እንዳለ ከሙታን ደንበኞቻቸው ጋር ሆነው ከተማዋን ለቀው ተሰደዱ። ይህን ጊዜ ነበር ከሳን ፍራንሲስኮ የተገፉ ከ150 ሺህ በላይ አጽሞች የማረፊያ ያለህ ሲሉ ኮልማ ከተማ ላይ የከተሙት ፓትሪክ ዮርዳን የተባሉ የሃይማኖት አባት አዲስ የቀብር ስፍራ ለመመስረት ብለው ከሳን ፍራንሲስኮ ከተማ 8 ኪሎ ሜትር ርቀት ላይ በ1892 ዓመተ ምህረት የመሰረቷት ኮልማ እንዲህ ባለው አጋጣሚ ምክንያትም ዛሬ ላይ የሟቾቹ ቁጥር በህይወት ካሉት በላይ የሆኑባት ብቸኛዋ የዓለማችን ከተማ ልትሆን በቃች ማለት ነው። ኮልማ በታሪኳ አንድም ጊዜ ከሟቾች ቁጥር በላይ የሆነ ነዋሪ የያዘችበት አጋጣሚ ሳይፈጠርም እነሆ ዛሬ ድረስ ዘልቃለች። 17 የተለያዩ የቀብር ስፍራዎች ያሉባት ኮልማ እነዚህን የቀብር ስፍራዎች ነዋሪዎቿ መናፈሻዎች ሲሉ ነው የሚጠሩ ቸው በየቀኑ እስከ 75 ሟቾች አፈሯን ለብሰው ሊቀበሩ በሯን የሚያንኳኩባት ኮልማ አሁንም ድረስ ለሳን ፍራንሲስኮ ሟቾች መቀበሪያ እየሰጠች ማስተናገዷን ተከትሎ የከተማዋ የሟች ነዋሪ ቁጥር እጅጉን እንደሚያሻቅብ ይገመታል። ወዳጃችን ኮልማ የነፍሶች ከተማ፣ የሙታን ከተማ፣ ጸጥተኛዋ ከተማ የሚሉ ቅጽል ስሞች በበርካቶች ቢቸራትም በህይወት የሚኖሩባት ነዋሪዎቿ ግን እንዲህ ላለው ወሬ ጆሮ አይሰጡትም። እንዲያውም ከተማቸው ተለይታ እንድትታወቅ ያስቻሏት ሙታን ጎረቤቶቻቸው እንደሆኑ የተረዱት የኮልማ በህይወት ያሉ ነዋሪዎች በህይወት ብሔራዊ መፈክራቸው ስላቅ አዘል የሆነ ኮልማ ውስጥ በህይወት መኖር ጥሩ ነው የሚል ነው።